አምላካችን ቅዱስ እግዚአብሔር ሆይ፣ እናመሰግንሃለን። ለአንተ ምስጋና ይገባሃል። አንተ ታላቅ ነ ዙፋንህም ለዘላለም እየጸና ነው። ሰማይ ዙፋንህ ነች፣ ምድርም የእግርህ መረገጫ ነች። የምድርን አፈር በቁና የባህርን ውሃ በፍኝ ትለካለ፣ ተራሮችም ኮረብቶችም በሚዛን ትመዝናለ። አምላካችን እግዚአብሔር ላንተ የሚበቃ ምስጋና የለም። በቃልህም እንደ ተጻፈ የሊባኖስም ደንና ዝግባ ሁሉ ለመስዋዕት እሳት እንስሶቹም በጫካ ውስጥ የሚኖሩት ሁሉ ላንተ መስዋዕት ቢቃጠሉ ላንተ የሚበቃ ምስጋናም አምልኩም አይሆንም። አምላካችን ሆይ ላንተ እጅግ ታላቅ ክብር፣ ላንተ እጅግ ታላቅ ምስጋና ይገባሃል። የሰማይ እልፍ አላፍ መላእክት አንተን ያመልኩሃል። ፍጥረታት በሙሉ ለአንተ ይገዙልሃል። አንተ ያሻን ልታደርግ ኃይል ያንተ ነው፣ ስልጣን ያንተ ነው። በዘመናት ሁሉ የሚገዳደር በሰማይ በምድር ማንም የለም። የሥልጣን ሁሉ ምንጭ አንተነ። ልትሾም ልትሽር የምትችል አምላክ አንተነ። መንግሥት ለዘላለም የጸና ሉዓላዊ አምላክ ነ የተዋረደን የምታከብር የወደቀን የምታነሳ የሳተን የምትመልስ የተጠማን ከዘላለም ምንጭ ወንዝ የምታረካ አምላካችን እግዚአብሔር አንተ ነህ። ግረግረግ ውሃ ከጭንቅ ጉድጓድ የምታወጣ አምላካችን እግዚአብሔር አንተ ነህ። ለአንተ ክብርና ምስጋና ይገባሃልና እናመሰግንሃለን። የልፋላፍ መላእክት ላንተ ምስጋናን ያቀርቡልሃል። ሃያ አራቱ ሽማግሌዎች አምስቱ እንስሳት በፊትህ እየሰገዱ ምስጋናን ላንተ ያቀርቡልሃል። ዘር ከነገር ከቋንቋ የተዋጁ ቅዱሳን በሙሉ ለአንተ አክሊላቸውን ጥሎ ይሰግዱልሃል፣ ያመልኩሃል፣ ከፍ ከፍም ያደርጉሃል። አንተም ለዘላለም በዙፋን ላይ ከፍ ብለህ በክብር የምትኖር አምላክ ያንተ ኃይል ያንተ ክብር ያንተ ንግስና ያንተ ጌትነት ለዘል ዓለም ናል በዘመናት የማትገዳይ አምላክ ነ ዓመታቶችህ አያረጁም። ጥበብህ ዕውቀትህ አይመረምርም። ውልበት ታላቅነት ተገዳዳሪ የለውም። ለውበት አምሳያ የለውም። ለመንግሥት ለግዛት ወሰን የለውም። አምላካችን ሆይ ለአንተ ክብርና ምስጋና ይሁን። ለአንተ አምልኮና ምስጋና ይሁን። ለአንተ ውዳሴ ይሁን። እግዚአብሔር ሆይ፣ አንተ ታላቅ ነህ። እግዚአብሔር ሆይ፣ ምስጋና የሚገባውን አንተን እንጠራለን። ከጠላቶቻችንም እንድናለን። አንተ መልካም አምላክ ነህ። በመከራ ቀን መሸሸጊያ ነህ። አምላካችን ሆይ የሚታመንህን ሕዝብ አትጥልም። አምላካችን ሆይ የሚፈልግህን ሕዝብ እግዚአብሔር አምላክ የራስህን አትሰውርበትም። ለሚፈልጉ የምትገኝ አምላክ ነህ። ለሚጠሙ አምላካችን ሆይ የምትገኝ አምላክ ነህና ክብርና ምስጋና ለአንተ ይሁን። በአንተ ዘንድ ያለቀ የለም፣ የተደመደመ። አንተ ሁሉን ትችላለህ። ፊትህን ለሚፈልግ አጥብቆም ለሚሻ ራሱን በፊትህ አዋርዶ በተሰበረ ልብ ለሚለምነው ሁሉ መልስን የምትመልስ አምላክ ነ የምሰማ አምላክ ነ የምትመልስ አምላክ ነ ክብርና ምስጋና ለአንተ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን። አቤቱ በዚያ ወራት ሕዝቅያስ ለሞት እስኪ ደርስ ታመመ። ነቢዩም አሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞት አለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። እዝቅያስም ፊቱን ወደ ግድግዳው መልሰው እንዲስል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንዲሄዱ ደስ እንዳሰኘሁ እንዳደስ ደስ እንደሚያሰኝንም እንዳደረጉ ታስብ ዘንድ ለምንሃለሁ። እዝቅያስም እጅግ አድርጎ አለቀሰ። እግዚአብሔርም ቃል ወደ ኢሳያስ እንዲህ ሲል መጣ። ይሄድ እዝቅያስን እንዲህ በለው የአባት የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትን ሰምቻለሁ እንባህንም ባንም አይቻለሁ። እነሆ በእድሜ ላይ አስራ አምስት ዓመት አመት እጨምርልሃለሁ። አንተም ይችን ከተማ ካሶር ንጉሥ እጅ ታደጋታለሁ፣ ይችንም ከተማ እጋርዳታለሁ አለው። አምላካችን እግዚአብሔር አምላካችን እግዚአብሔር ለሚለምኑ የምትገኝ ነህ። ያ በቃውን ነገር እግዚአብሔር አምላኬ ወይ ዳግም ትከፍታለህ የተደመደመን ተስፋ የተቆረጠበትን ነገር ዳግም እግዚአብሔር አምላኬው ታነሳለ አምላኬ በምድር ሁሉ ዳርቻ በሁሉም ስፍራ በከፍተና በዝቅታ የደካሞችን የብርቶችን እግዚአብሔር አምላክ ወይ የአይነ ሰውሮችን የሚያዩትን የማዩትን የደካሞችን የአንካሶችን የጠኞችን እግዚአብሔር አምላክ የሁሉንም ጸሎት ትሰማለ። በሁሉም ስፍራ በአንድ ጊዜ ትገኛለ። ደካማናት ንቅም ብርቱናት ንቅም ጥቁሩናት ንቅም ነጩናት ንቅም ሁሉን ትሰማለህ፣ አምላኬ አንተ ቅን አምላክ ነ አምላኬ ጸሎትን ለምነ ታድናለ ጸሎትን ለምነ ትፈውሳ አለ አምላኬና መድኒቴ ሆይ ለሕዝቅያስ ለንጉሥም ሕዝቅያስ ያደረግከው መልካምነት ታላቅነት እጅግ አስገራሚና አስደናቂ ነው። ዛሬም ጥንትም የምትሠራው አምላክ ትላንትም የሠራኸው አምላክ፣ የሕዝቅያስ ዳንኤል አምላክ፣ የኤልያስ አምላክ፣ የአብርሃም የይስሐቅ አምላክ ዛሬም ትሠራለህ። ጉልበታም ነ አጥብቆ ለሚገኝ የምትገኝ አምላክ፣ የምትመልስ አምላክ ነ አምላኬና መድኃኒቴ ወይ፣ ክብርና ምስጋና ለአንተ ይሁን። ዛሬም በተለያየ ጥያቄና እንቆቅልሽ ውስጥ የሕይወትም ተግዳሮት ከፍታና ዝቅታ ውስጥ እግዚአብሔር አምላኬ ለሚሰቃዩ ወንድሞችና እህቶች ሁሉ ዛሬ በጌታ በኢየሱስ ክርስቶስ ስም የጸሎት ምላሽ እንዲሆን ጸልያለሁ፣ እለምንሃለሁ። አምላክና መድኃኒት የው በሩቅ በቅርብ ለሚገኙ በስደትም በአገር ውስጥም ለሚገኙ እግዚአብሔር አምላክ በሕመም በተለያየ ችግር ውስጥ ለሚገኙ በተለያየ ፈተና ውስጥ ለሚደክሙ እግዚአብሔር አምላኪ ሆይ ለወንድሞች ለእህቶች ለቅዱሳን ሁሉ በኢየሱስ ክርስቶስም ዛሬ የጸሎትን መልስ ቀን እንዲሆን በኢየሱስ ክርስቶስም እንለምንሃለን። አንተ መልካም አምላክ ነ አንተ እንባን ዛሬ እግዚአብሔር አምላኬ ሆይ ለሚለምኑ ሁሉ የምትገኝ አምላኬ ሆይ ጸሎታቸው ሁሉ እንዲመለስ በኢየሱስ ክርስቶስ ስም እንለምናለን። የምትሰማ የምትመልስ የምትታደግ አምላካችን እግዚአብሔር ለአንተ ክብርና ምስጋና ይሁን። አምላካችን ሆይ ጠብቀ ከማልዳ እስካሁን ስለጠበከን ቀኑን በሰላም ስለዋልከን ተመስገን። ምሽቱና ሌሊቱን ባርከ በሰላም አሳድረን። ዛሬ ለዛሬው ዕለት ለክፋት የተመደበ የክፋት ኃይል የጨለማ ኃይል የክፉ መናፍስ ርኩሳን መናፍስ ሴራ የአየር ላይ አለቃ ርኩሳን መናፍስ ሴራ እና ሥራ በጌታ በኢየሱስ ክርስቶስ የምንቃወማለን፣ የፈረሰ ይሁን። ቅዱስ እግዚአብሔር ሆይ ያንተን እናመሰግናለን። ከክፉ ሁሉ ስለምትጋረደን ጸሎት ለመናችንን ስለ ሰማን እናመሰግናለን። ስለ ሁሉ ተመስገን። ልቱን በሰላም አሳድረን። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።